ዛሬ አባ አርምሞ ካረፉ አስራ አምስት ቀን ሆኗቸዋል። በሶስት ነው ዛሬ 19 ነው። በፊት እንደነበረው አገልግሎት አሁንም አለ፣ ክፍት ነው፣ መምጣት ይቻላል። ደስ የሚል አገልግሎት አለ። ማጠንት አለው፣ ከታች ቄጤና ይጎዘጉዛል። የፈውስ ስራ ልክ እሳቸው እንደነበሩ ነው ያገኘውትና ያሰማችሁ ሰዎች ካላችሁ ምናልባትም ያኔ የቀብራቸው ጊዜ አርባ አርባ ብቻ ነው የነበረው ተብሎ ነበር እና ማጠን ስራው አርባ ብቻ ሳይሆን ሁሌም አለ እና የምትችሉ ሰዎች እየመጣችሁ በረከት አገኙ፣ የፈውስ አገልግሎቱን ተካፈሉ ላል አሁንም ግን ሰዎች እየመጡ ነው። በጣም ብዙ ሰዎች ነበሩ። ዛሬ አስራ ዘጠኝ ነው እንግዲህ ያየሁት